ሰብስክራይብ እና ላይክ እያደረግን ሰላም ሰላም። ሄዶዎች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮአችን ፊዮሪና ደንባሪት እና ሶሲ ለምናለቀሱ የምንነጋገር ነው የሚሆነው። በተጨማሪም በመጨረሻ ላይ አንድ የምነግራችሁ ነገር አለ። አብራችሁን ከዘለቃችሁ ትሰሙታላችሁ፣ ትወድታላችሁን ብዬ አስባለሁ። የአፍላፍቅር ተዋንያንን እንደምናውቀው በተለያዩ ስራዎች እያየናቸው እንገኛለን። እየሰሩት ከነበሩ ስራዎች ባለፉት ሰባት ወራት ደግሞ በስልሳ አንድ ክፍሎች ይታይ የነበረው እንቁ ተከታታይ ድራማ ተጠቃሽ ነው። ይህ ድራማ ላለፉት ሰባት ወራት በስልሳ አንድ ክፍሎች ሲታይ ቆይቶ ተጠናቋል። በትናንትና ለት እንግዲህ የእንቁ ተዋንያን የነበሩቱ ወይም የእንቁ ክሩ አንድ ላይ ተገናኝተው ሲነጋገሩ ነበረ። እየተነጋገሩ በነበሩበት ወቅት ድራማው ከስራነት በላይ ደግሞ ቤተሰባዊነትን በውስጣቸው ስለፈጠረ መለያየቱ እጅግ በጣም ነው የከበዳቸው። ያ ክሩ ደግሞ ቤተሰባዊ ስሜት በውስጣቸው መፍጠር ችሏል። ድራማው ከተጠናቀቀ በኋላ ደግሞ አንድ ላይ ቁጭ ብላ ያወሩት ተዋንያን ሲያነቡ ተመልክቻለው። ልብ ነው የሚነካውና እጅግ በጣም የሚገርም ነው። እኔ በዚህ ልክ እንዴት ሊያጣምራቸው ቻለ፣ እንዴት ሊያቀራርባቸው ቻለ ብዬ አስቤያለሁ። ምናልባት የአርትን ስራ በደንብ እንድወደው እንድናፍቀው፣ ምን አለበት በዚያ ብገኝ ብዬ እንድመኝ ነው ያደረጉኝ። በጣም ነው የሚያሳዝኑት፣ በጣም ነው የሚገርሙት። የቤተሰብ ስሜት ነው ከነሱም ፊት ያየሁት እንዲሁም ደግሞ ሲያነቡ ነበር ሲያለቅሱ ነበር። ስፔሻሊ ደግሞ ፊዮሪ በጣም ስታነባ ነበር ስታለቅስ ነበር። ሶሲም፣ እንደዛው ደንባሪትም እንደዛው ስታለቅስ ነበር። ያው በአፍላ ፍቅሩ የካራክተር ስማቸው የምጠራው ይበልጥ የሚታወቁት በዚያ ስራ ስለሆነ ነው። ፊዮሪ ደንባሪትና ሶሲን የምናውቃቸው በአፍላ ፍቅር ነው። አፍላ ፍቅር ላይ እየሰሩ ግን ጎን ለጎን የሚሰሯቸው ስራዎች ነበሩ። ከነዚህ ስራዎችም አንዱ እንቁ የነበረው የተለቀቀው ቪዲዮ እንግዲህ እጅግ በጣም የሚያሳዝን ነበር። በጣም ነበር የምር በጣም ነበር የምር ልብ የሚነካው። በጣም የሚገርም ቆይታም እንደነበራቸው ማሳያም ጭምር የሚሆነው ትምህርት ቤታቸው እንደነበር ቤተሰብ እንደሰጣቸው ክሮ እንደ ቤተሰብ እንጂ እንደ ስራ ቡድን እንደማይመለከቱት ሲናገሩ ነበር። አፍላ ፍቅር ጋር ስትመጡ እንግዲህ 112 ክፍሎችን ታይቷል። ኦልሞስት ሁለት ዓመት ቆይቷል። እንቁ ደግሞ ሰባት ወራትን ብቻ ነው የዘለቀው፣ 61 ክፍሎች ብቻ ናቸው ያሉት። ይህ ድራማ እንግዲህ ይህን ያክል አታችመንት በውስጣቸው እንዲኖር ካደረገ እንዲህ ካቀራረባቸውና የቤተሰብ ስሜት መፍጠር ከቻለ ኢማጂን እንግዲህ አፍላ ፍቅር መጠናቀቁ አይቀርም። ሲጠናቀቅ በውስጣቸው ሊፈጠር የሚችለውን ነገር ምን አይነት ስሜት በመጨረሻ በውስጣቸው ሊፈጠር እንደሚችል መገመት ከባድ አይሆንም። አፍላ ፍቅር በጣም ተወዳጅ ነው። በጣም ረጅም ክፍሎችን ነው የዘለቀው። ረጅም ዓመት ነው ደግሞ ያቀራረባቸው ደግሞ እንደ አዲስ እየተጀመረ ነው የሚገኘው አሊያም ደግሞ ክሩን ድጋሚ እያደራጀ በደንብ እየሰፋ የመጣ እየተወደደ የመጣ ያለ በጥራትም ደግሞ ከፍ እያለ እየመጣ ያለ ድራማ ነው። ይህ ድራማ እንግዲህ ሁለት ዓመታት ነው ልሞስ ዘልቋል። እዚህ ሁለት ዓመት በተዋናዮቹ መካከል የፈጠረው ቤተሰባዊነት አለ፣ ጓደኝነት አለ፣ መቀራረብ አለ። ምናልባትም አንዳንዶቹ በማህበራዊ ህይወትም የተጣመሩም ጭምር ናቸው እና እጅግ በጣም ከባድ የሚሆን ይመስለኛል። እንቁላይ ላይ ሲያነቡ ተመልክቻለሁ። ኋላ ላይ ደግሞ እንግዲህ አፍላ ፍቅር መጠናቀቁ አይቀርም እንዳልኳችሁ ሲጠናቀቅ ምን አይነት ስሜት ሊፈጥርባቸው እንደሚችል መገመት ከባድ አይሆንም ብዬ አስባለሁ። ከዚህ ጋር በተያዘ አንድ ነገር ልበላችሁ። እነዚህ ልጆች ታዳጊዎች ናቸው። በጣም ተወዳጆች ናቸው። በብዙ ስራ ደግሞ እየተመለከትናቸው እንገኛለን። አፍላ ፍቅር ከዚህ ቀደም እንዳልኳቸው ባለውለታቸውም ጭምር ነው፣ መታየት እንዲችሉ ያላቸውን አቅም ማሳየት እንዲችሉ አድርገው ለብዙ ስራ እንዲታጩ እያደረገን የሚገኘው። ይሁንና ግን የሚሰራቸው ስራዎች አፍላ ፍቅር የሰጣቸው ሆኖ ሳለ ግን እናንተ ደግሞ ፍቅራችሁን ስትገልጡላቸው እመለከታለሁ። በኮሜንት ሴክሽን ላይ ብዙ ሰዎች እንወዳቸዋለንና እናከብራችኋለን፣ አድናቂያችሁ ነኝ፣ አድናቂሽ ነኝ፣ አድናቂ ነኝ ሲሉ እሰማለሁ። ይሁንና ግን አድናቆታችንም ፍቅራችንም ክብራችንም በተግባር ተገልጦ እነሱ መደገፍ ካ ካልቻልን እንዲሁ ቃል ብቻ ነው የሚሆነው እና በቻልነው መጠን እነዚህ ልጆች የተሳተፉባቸውን ስራዎች ተመልክተንላቸው ሀሳብ አስተያየቶቻችንን ጽፈን ምናልባትም ደግሞ እነርሱን በተመለከተ ኮሜንት ሴክሽን ላይ ሄዳችሁ ለእነሱ ያላችሁን ፍቅር አድናቆት ብትናገሩ ለሌላ ስራ ደግሞ መታጨት እንዲችሉ እድል ትፈጥሩላችኋላችሁ ብዬ አስባለሁ። ያው ያንን በማድረጋችሁ ከእናንተ የሚጎድል ነገር የለም፣ ነገር ግን እነሱን በደንብ ነው የሚጠቅማቸውና ያንን ነገር ብናደርግ ብዬ አስባለሁ። ለምሳሌ አንዳንድ ስራዎች ምናልባት ላልወዳቸው የሚችላቸውንም ስራዎች ልመለከት ይችላል። ትላንት ደግሞ የተመለከትኩት መንገደኛውን የመሰሉ ያሬድ ሬድ ወይም ሳሚ የተሳተፈበትን ድራማ እጅግ በጣም ነው የወደድኩት። ሌሎችንም ስራዎች ተመልክቻለሁ። እጅግ የሚገራርሙ ስራዎችን ይዘው እየመጡ ነው የሚገኘው። እነዚህ ልጆች እንዳልኳችሁ ታዳጊዎች ናቸው። እናንተ ደግሞ ገብታችሁ ብትደግፏቸው ብታዩ፣ ከዛ ሀሳብ ብትሰጧቸው ብታደንቋቸው ለሌላ ስራ እንዲታጩ እድል መስጠት የምትችሉት እናንተ ናችሁ። ምክንያቱም የአርት ስራ እንግዲህ ለህዝብ ነው የሚሰራው። ህዝብ ጋር ያላችሁን ፍቅር ነው የምትሸጡት። ያን የህዝብን ፍቅር ደግሞ ሰዎች ካስት ሲያደርጉ አሊያም ደግሞ ለትወና ሲመርጧቸው የሚመለከቱት ህዝብ ጋር ያላቸውን ቅቡልነት ነው። ህዝብ ጋር ያላቸው ቅቡልነት ከፍ ባለ ቁጥር ደግሞ የመታጨት አሊያም ደግሞ ስራ የማግኘት ወይም የመስራት እድላቸው፣ በዛም ደግሞ ወደ ህልማቸው ወደ ከፍታቸው የመጓዛቸው እድል በጣም ነው የሚሰፋው እና ያንን ነገር ብታደርጉላቸው ከእናንተ የሚጎድል ነገር የለም። ይልቁንስ ትዝናናላችሁ። በዚያ ላይ ደግሞ ትምህርቶቹን ተወስዳ ስላላቸው ትምህርቶችን እየወሰዳችሁ ግን ሀሳብ አስተያየቶቻችን ብትሰጧቸው፣ ደግሞ ብትመለከቱላቸው፣ ባትመለከቱ ጊዜ እንኳን ብታጡ ገብታችሁ ላይክ አድርጋችሁላቸው፣ ከዚያ ደግሞ ኮሜንት ጽፋችሁላቸው ብታልፉ ሰብስክራይብ ብታደርጉላቸው በጣም ትልቅ ስጦታ ነው። ለእናንተ ሁለት ደቂቃ ነው፣ ይሁንና ግን እነዚህ ልጆች ይደግፋቸዋል፣ ከፍም ያደረገዋቸዋል በብዙ ደግሞ ትጠቅሟቸዋላቸውና ፍቅራችሁን ደግሞ በተግባር ብትገልጡ ለማለት ወዳለው። እኔ ብዙን ጊዜ የምር ነው የማደንቃቸው፣ በጣምም ነው የምወዳቸው። በልጅነታቸው በጣም ነው የሚፍጨረጨሩት፣ ብዙ ትግሎችን የሚታገሉት። ያንን እድል አግኝተው ደግሞ ወደ እናንተ መድረስ ከቻሉ እናንተ ደግሞ የምሰጧቸውን ፍቅር ገንዘብ ማድረግ ይገባቸዋልና፣ እናንተ ሆናችሁ ገንዘባቸው፣ እናንተ ሆናችሁ ጥቅማቸውና ያንን ነገራቸውን ብትወዱላቸው ገብታችሁ ደግሞ ሀሳብ፣ አስተያየት ብትሰጡ። ያንን ስል ግን ጉድለቶችን ተቀበሉ ሳይሆን ጉድለቶች እንኳን ቢኖሩ ገብታችሁ ሀሳብ አስተያየታቸውን እየሰጣችሁ ነገ ወዳለሙበት ከፍታ መድረስ እንዲችሉ ብታግዟቸው ጥሩ ነው ለማለት ነው። አብራችሁን ስለዘለቃችሁ ስላዳመጣችሁ አመሰግናለሁ። ለቻናል አዲስ ከሆናችሁ ቻንሌን ሰብስክራይብ እያደረጋችሁ ይህን ቪዲዮ ደግሞ ላይክና ሼር ብታደረጉ ለእኔ ትልቅ እገዛ ነው። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ። ቤት ሰብስክራይብና ላይክ እያደረገነው